አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚ እና ብዙ ተቺ ነበረው፣ እና ብዙ ትችት፣ ተቺ እና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺ እና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታን አገኘ ህገ ሶሻል ሚዲያ ያስፈልገናል ብላችሁ አታስቡም። አሁን ላይ እኮ ኢትዮጵያ ውስጥ ይሄማ መቼም አይደረግም አይሆንም ብላችሁ የምታስቡት እያንዳንዱ ነገር በየቀኑ እየተደረጉ መደረግ ብቻ አይደለም ሌሎች ሰዎችም እንዲያደርጉት ኢንፍሉዌንስ እየተደረገ እየተሰበከ ነው የሚገኘው። እቺ ሴት አንደኛ ነገር ሃይማኖት የለኝም ብላለች። ስለዚህ ሃይማኖት ከሌላት ኢየሱስ ክርስቶስን ምሳሌ ማድረጉላ አይጠበቅባትም ነበረ። ሰው እንዴት ስህተቱን ከመቀበል ይልቅ ጭራሽ ስህተቱን ልክ ለማስፋል ከክርስቶስ ጋር ይፎካከራል? ራቁት መሄዷን ከክርስቶስ ጋር አገናኝታው ክርስቶስ ምድር ላይ ተቀባይነት ስላጣ እኔም ተቀባይነት ስላጣው ያ ማለት ሁለታችንም ስህተት ነን ማለት አይደለም፣ ብላ እራሷን ከጌታ ጋር ታፎካክራለች። ኢትሶኬ እኮ ኢትሶኬ ባይባልም ልክ ባይሆንም የመሰላትን ነገር እያደረገች ትገኛለች። መብቷ ሊሆን ይችላል። ነገር ግን ይህንን ነገር እንደ ትክክለኛ ነገር ያውም ደግሞ ከጌታ ጋር እያነጻጸረችው ሌሎች ሰዎች አሴፕት እንዲያደርጉት ማድረግ በጣም ነውር ከነውርም ያለፈ ነገር ነው። ህገ መንግስቱ ላይ የሶሻል ሚዲያ ህግ ተካትቶ በዚህ ሶሻል ሚዲያ ላይ የሚደረጉት እያንዳንዱ በደል፣ እያንዳንዱ የህግ ጥሰት ሊጠየቁ ይገባል። ከባህል አንጻር ሊሆን ይችላል፣ ከኢትዮጵያዊነት አንጻር ሊሆን ይችላል፣ ከሰብአዊነት ሊሆን ይችላል። ብቻ ሁሉም ነገር መዳኘት አለበት።